ሰላም ጤና ይስጥልኝ፣ ውድ ቤተሰቦቻችን። ወደ ዕለቱ ዋና ዋና አርዕስተ ዜና እናልፋለን። በፋኖ ኃይሎችና በብልጽግናው መንግስት መካከል እየተካሄደ የሚገኘውን የትጥቅ ትግል አስመልክቶ ሰሞኑን በተካሄዱ የትጥቅ ትግል የአርበኛ መሳፍን ተስፎ ልጅ ጌትነት መሳፍን ተስፎ መሰዋቱም የሚታወስ ጉዳይ ነው። ይህን አስመልክቶም ከአርበኛ ደሳለኝ ሲያስብ ሸዋ የተላለፈ መልእክት ሲኖር መልእክቱንም እንደሚከተለው የምናስደምጣቸው ይሆናል። አርበኝነትን በደም የሚወረስ የታሪክ ስንቃችን ነው። አርበኝነት ፈሪዎች የማይደርሱበት የጎበዞች መንበር ነው። አርበኝነት ከራስ በላይ ለሀገርና ለህዝብ ለታሪክና ማንነት የሚዋደቀው የሚዋደቁ የተመረጡ ዋጋ የሚከፍሉበት ህያው የታሪክ ገጻችን ነው። እኛ አማራንን ስንል ከሀገር ሰሪው ታላቅ አማራ ህዝብ አብራክ ስለወጣም ብቻ ሳይሆን እነዚያ ጥቁር ሰው መሆን በክንዳ እነዚያ ጥቁር ሰው መሆኑን በክንዳቸው ለዓለም ያስተማሩት አርበኛ የግብር ልጆች በመሆናችን በተግባር ማሳየት ችለናል ሲሉም ገልጸዋል። አርበኝነት የትውልድ ቅብብል ውጤት ነው ስንል በእኛ ዘመን ከፊት ምሳሌ የምናደርገው የትግል አባታችን አርበኛ መሳፍንት ተስፎ ነው። አባታችን የፕሮፌሰር አስራት ወልደየስን አደራ በብረት ትግል ከተቀበሉ ቀዳማዊ አርበኞች አንዱ ናቸው ሲሉም ገልጸዋል። የአማራ ሕዝብ የተቃጣበትን መዋቅራዊ ጥቃት ለመመከት የሀሳብ ትግል ያደረጉት አንቂዎች አደራጃችን ፕሮፌሰር አስራት የትግል ራያችን በዘመናችን ባይሳካም ከሀሳብ ትግል ወደ ነፍጥ ትግል የገባ ነው። አማራ የፕሮፌሰር አስራትን አደራ በመቀበል ነው ማለትም ገልጸዋል። ታላቁ አርበኛ መሳፍን ተስፉ በአማራዊ ብሔርተኝነት አማራነኝ አማራነኝ ብለው ቀድመው ነፍጥ ካነሱት አንዱና ቀዳሚ ናቸው። 30 አመት፣ ከ30 አመት በላይ አማራነኝ ብለው በመታገል ለኛ ትውልድ የሞራልም የተግባር መምህር ሆነዋል። ከዚህም ሳይወሰኑ መላ ቤተሰቦቻቸውን በአንድ የህልውና ትግል ላይ አሰልፈው ታሪክ በወርቃማ ቀለም የሚጽፈው ገድል እየሰሩ ይገኛሉ ሲል ገልጿል። የአማራ ህዝብ የታሪክ እጥፍ በሚወስነው በዚህ ትግል ታሪክ መላ ቤተሰቡን በትክል ሜዳ ተሰልፎ በሚከፍለው ዋጋ አርበኛ ጌትነት መሳፍንት መስዋዕት መሆኑን የሰማሁት በከባድ ሀዘን ነው። ለእኛ ለታጋዮች ሞት ለአማራ ህዝብ ህልውና መረጋገጥ የሚከፍለው የመጨረሻ ስጦታችን ቢሆንም አርበኛ ጌትነት እድሜውን ለትግል ከደረሰበት ጊዜ ጀምሮ ያለ እረፍት ከአባቱ ጎን ተሰልፎ የከፈለው ዋጋና ከዚህ በላይ የሚጠበቅበት ታጋይ መሆኑን ስናስብ ህልፈቱ ከባድ ሀዘን ተፈጥሮብናል። ቢሆንም በዚህ መራር ዋጋ እየተከፈለበት ባለ ትግል የአርበኛ ጌትነት መሳፍንት እና ሌሎች ሰማዕታት የትግል አደራ ከግብ ለማድረስ የትግል ቃል ኪዳናችን እናደርሳለን ሲሉ ተደምጠዋል። ትግላችን ከቀራንዮ ነውና በእኛ መስዋዕትነት ታላቁን የአማራ ሕዝብ ለዘላቂ ድል እናበቃዋለን። በመጨረሻም ለድርጅታችን አማራ ፋኖ ብሔራዊ ኃይል የበላይ ጠባቂ አርበኛ መሳፍን ተስፉ ቤተሰቦችና መላው የትግል ጓዶች ልባዊ መጽናናትን እመኛለሁ ብለዋል። ሕልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አሳምነው እዝ ሰብሳቢ አርበኛ ደሳለኝ ሲያስብ ሸዋ ህዳር ሶስት ቀን 2018 ዓ ም

ለሌላኛው ዜና ስናልፍ፣ በምስራቅ ወለጋ ዞን አርሲ በኦርቶዶክሳውያን ላይ የተደጋጋሚ ጥቃትና ግድያዎች የተፈጸሙ ሲሆን፣ ግድያውን በማስመልከትም ሰሞኑን የኢትዮጵያ ሃይማኖት ተቋማት ጉባኤ ወደ ቦታው በማቅናት ምርመራ አቅርቢ ምርመራ አድርግ ያለው በማለት የምርመራ ውጤቱም ይፋ ያደረገ ሲሆን የምርመራ ውጤቱም ሃይማኖት ተኮር አይደለም ሲል ቀልድ የተሞላበትና ለሃይማኖቱ ተቋማትም ንቀት የተሞላበት መግለጫ መስጠቱ ይታወሳል። ይህን በማስመልከትም ሁለት የወረዳ ቤተ ክህነቶች የኢትዮጵያ የሃይማኖት ተቋማት ጉባኤ ወጣውን የመጀመሪያ ደረጃ ሪፖርት ውድቅ አድርገዋል። መግለጫቸውም የቀረበው መግለጫ ተንሻፎ የቀረበ ነው፣ የአካባቢው ሕዝብም በዚህ አዝኗል ብለዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ አጣሪ ኮሚቴ በአርሲ ዞን ጉርሳ ጉና፣ ሸርካ ሆንኬሎ፣ አቤ መርቴ ወረዳዎች በቅርቡ የተፈጸሙ ግድያዎችን፣ እገታዎችንና ዝርፊዎችን በተመለከተ ያካሄደውን የመጀመሪያ ደረጃ ሪፖርት ይፋ ማድረጉም ይታወቃል። አጣሪ ኮሚቴው መጀመሪያ ደረጃ የምርመራ ሪፖርቱ የሰሞኑን ግድያ አንድን ሃይማኖትና ብሔር ትኩረት ያደረገ አይደለም ሲል ገልጿል። ከሌሎች ወረዳዎች ተለይተው ስማቸው ቢነሳ ተጽዕኖ እንደሚደርስባቸው የገለጹት ሁለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወረዳ ቤተ ክህነት የጉባኤው አጣሪ ኮሚቴው ያጣውን ሪፖርት ውድቅ ማድረጋቸውን ገልጸዋል። በመግለጫቸውም ጨዋታችን ሰምቶ ወደሚመለከተው አካል ያቀርባል ተብሎ የታሰበ አንድ ትልቅ ሃይማኖት ተቋም ግድያውን የአንድ ሃይማኖትና ብሔር ተኮር አይደለም በሚል በግልጽ የወጣው ነገር አንሻፈ አቅርቧል። ሰዎቹን በትክክል ከቤት ውጡ፣ አገሩን ልቀቁ፣ አይመለከታችሁም፣ ቤቱ ንብረቱ የእናንተ አይደለም መባላቸውንና ከሞት የተረፉ በህይወት ያሉ ጭምር እየተናገሩ ብሔር ተኮር አይደለም ተብሎ ሲቀርብ እየተገደል ጨክኑ በርቱ እንደማለት ነው ሲሉም ተናግረዋል። የቀረበው መግለጫ የውሸት ነው። እንዲህ እየተገደሉና እንዲህ እየተገደሉ እየታየ እንኳን ተንሻፎ የቀረበው መግለጫ አካባቢ ላይ ያለውን ህዝብ እጅግ በጣም አሳዝኖታል። ከዚህ በኋላም ወደ ሃይማኖት ተቋማትም ወደ መንግስትም አንሄድም፣ ወደ ሰማይ አምላክ ብቻ እንጮኋለን። የሰማይ አምላክ ፍርዱን ይስጥ እያልን ህዝቡን እያጽናናን ነው ያለ ነው። በአንድ ወረዳ ብቻ በዚህ አመት ከ17 ያላነሱ ተገድለዋል፣ ታግተዋል። ገንዘብ ከሰጡትና ከተፉት ውጭ 17ቱም ኦርቶዶክሳውያን ናቸው። ያናቸው ማነው ገዳዩ ለሚለው እሱን አናውቅም። የሞተውን የሚገርለው ግን እናውቃለን። ይሄ እየታየ ግድያውና ሃይማኖት ብሔር ተኮር አይደለም ከተባለ እሺ ምን እንበለው ታዲያ? ሲሉ ጠይቀዋል። ቤተ ክህነት አባል በበኩላቸው ሪፖርቱን አይተነዋል፣ ውሸት ነው። ከሆነው ነገር በላይ ከግድያው ወይም የተፈጸመብን ጥቃት የሚሰማው ነገር ያማል ልኡካኑ ከቀኑ አስር ሰዓት ነው የመጡት ከአካባቢው ተውጣጡ የሀገር ሽማግሌዎች ውይይት ከነበረን ጠዋት ከሰዓት ከ አስር ሰዓት በዚህም ከግድያው ይቁም በሃይማኖት መካከል የሚነሳው ነገር ከፍተኛ ውድመት ያመጣል የሚለው ሲነገር ተውሎም ማጠቃለያው ላይ የጉባኤው ልኡካን መጡ በስብሰባውም የተባለው ነገር ነው የተነገራቸው ለየብቻ ሀሳብ ለማንሳት ሞክረን ነበር ነገር ግን እነርሱ የመዘገቡት ጥያቄ ለመጠየቅ እንጂ የምንሰጣቸውን ነገር ለመቀበል ፈቃደኛ አይደሉም። አሁን የተነሳው ጫጫታ ለመሸፈን የታሰበበት አመጣጥ ነው ሲሉም ገልጸዋል። በዚህም በጥቅምት ወር የተደረገችውን እንጂ ሌላውን ለማየት አልሞከሩም። አስር ሰዓት መጡ፣ አስራ አንድ ሰዓት ተመለሱ፣ ከማንም ጋር አልተገናኙም። ስለዚህም የአካባቢው ችግር በአንድ ሰዓት ውስጥ የሚፈታ አይደለም። ማጣራት ከተፈለገ በየክፍሉ ማጣራት ነበር የሚያስፈልገው። ማጣራት ግን አልተደረገም ሲሉም ገልጸዋል። ደርሶ እንደመመለስ አይነት ነው የተደረገው። በአመጣጣቸውም በጥያቄዎችም በጥያቄዎችም ቅሬታ አለ የወጣው መግለጫ ደግሞ እንደተባለው ከሆነ ለምን ምን ዝርዝር አይቀርብም እኛ ዝርዝር ልንሰጣቸው እንደተባለው ከሆነ ለምን ዝርዝር አይቀርብም እኛ ዝርዝር ልንሰጣቸው ፈቃደኛ ነበርን የሞቱትን በሪፖርቱ ሁሉም ተጎድተዋል የሚል ነበር ነገር ነው ያልየ ነው ሁለቱም ከተጎዱ ለምን ከሌላኛው እምነት አይጠቀስም ሃይማኖት ተኮር ካልሆነም ሲሉ ጠቅሰዋል በኛ በኩል ከመስከረም 2 ቀን 2016 ዓመተ ምህረት ጀምሮ እስከ ጥቅምት 18 ቀን 2018 ዓመተ ምህረት ድረስ በወረዳው ብቻ ከተገደሉ 120 ምዕመናን ዝርዝር አለን፣ ግን ዝርዝሩን ለመውሰድ ፈቃደኛ አይደሉም። ግድያው ሃይማኖት ተኮር ለመሆኑ ማረጋገጫው ነው ሲሉ ገልጸዋል። በእርግጥ በወረዳ ላይ የወረዳ አስተዳደር ፖሊስ፣ የቀበሌ ሊቀመንበር የሆኑ የሌላ ሃይማኖት አባላት ተገድለዋል። ግን እነዚህ ባለስልጣናት ናቸው፣ ሲቪል ነዋሪዎች አይደሉም ሲሉም ገልጸዋል። በሌላ በኩል ፋኖ ነው ግድያውን የፈጸመው ተብሏል። ፋኖ ቤት መስመር ነው እዚህ አካባቢ ሊመጣ የቻለው ፋኖ ያለው አማራ ክልል ነው። ድርጊቱ የተፈጸመው ደግሞ አርሲ ነው ሲሉም ጥያቄያቸውን አቅርበዋል።